ቲክቶከሮች ትግሪፓችን ተጠቀሙበት፣ ዩቲዩበሮች፣ ባለሀብቶች፣ ኩላችንም ከፈረሳችን አንውረድ፣ ከሃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረግም ካለፍኩ በኋላ በምን ነው ምን ወሳ ብለን አሻራችን አድምቀል አሳልፈንን ህዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይወደደው። ነብዩ አለይሂ ሰላቱ ወሰላም ባንያንም አላህ ጀነት ይሰብስበል። ሰሚዓላሁ ሊመን ሐሚዳ ቦታ ከሆነ ቆይቷል። ሸይጣን ራሱ ሰላት ላይ ሆነን ሊያሳስተመቶ በሀሳቦቻችን ረቂቅነት ተሳስቶ ሊመለስ ይችላል። ካልተሳሳተ እንኳ አይ ሀሳብ ላይ ናቸው እንዳረብሻቸው ብሎ ኮቴው እንዳይሰማ ጫማውን አውልቆ ቀስ ብሎ ይመለሳል። ብዙ ሰው ደሞዙን እንዴት እንደሚያብቃቃ የሚያስበው ሰላት ላይ ነው። ባለ ሱቆች ሂሳብ የሚሰሩት ሰላት እየሰገዱ ነው። ገጣሚዎች ሀሳብ የሚመጣልን ሰላት ላይ ስንቆም ነው። የሀገሪቱን መሰረታዊ ችግር መፍታትና መጻኢ ዕድሏን በትኩረት ማሰብ ከፈለገ መንግስትም ሰላት ላይ ቆሞ እንዲያስብ ከልምድ የተነስቼ እመክራለሁ። መንግስት ሰላት ቢሰግድ ብዙ ችግር ይፈታል። አንዳንዴ ሰላት ላይ ቆሜ ስንተኛው ረካ ላይ እንደሆንኩላ ይጠፋኛል። የሰላት አንዱ ጥሩ ነገር ሰላት ላይ ቆመን የምናስበውን ነገር ሌላ ሰው አለመስማቱ ነው። አምና ረመዳን አልቆ የኢድ ቀን እየሰገድን የባረቀው አስለቃሽ ጭስ ሲለቀቅ ሰላት ላይ ሆኜ ያሰብኩት ሀሳብ ለእኔም ይገርመኛል። ግድ የለም ይባርቅ፣ ግን የበዓላት ቀን ላይ በዓሉን በደስታ እንድናሳልፍ አስለቃሽ ጭሱን በአስቂኝ ጭስ ቢተኩል ምን አለበት? በዓልም አይደል? ይህን ያሰብኩት ሰላት ላይ ሆኜ ነው። አስቅኝ የሚባል ጭስ ቢኖር አስቡት የጸጥታ ኃይሎች እየሳቅን ስንሮጥባቸው አሳደው ይዘውን በዓሉን ምክንያት በማድረግ መሬት ላይ አስተኝተው እንደ ህፃን ሲኮረኩርን። ብዙዎቻችን ሰላት ላይ ሆነን የምናስባቸው ሀሳቦች ቢታወቁ ሰላታዊ ሀረካት በሚል መዝገብ ማዕከላዊ ነበር መጨረሻችን። ለዚህ ነው ኢስላማዊ አገልግሎት የሚሰጡ ባንኮች እንደበዙት ሁሉ እስር ቤቶችንም የኢስላማዊ አገልግሎት መስጠት መጀመር አለባቸው ብዬ የምከራከረው። ዝም ብላችሁ አስቡ። እስላማዊ እስር ቤቶች አገልግሎታቸውን እንደ ባንኮቹ ስያሜ ሲሰጡት ባንኮች ዋዲያ የሚሉትን አገልግሎት እስር ቤቶች ዋርድያ ይሉት ነበር። ባንኮች ከፋላ ሲሉ እስር ቤቶች አናት ከፈላ። ባንኮች ሙዳረባ ሲሉ እስር ቤቶች ሙጠረባ። ያምናው ሊደርስ ሳምንት ሲቀረው የሆነ ክፍት ጫማ ገዛበታለሁ ብዬ አንድ ሺህ ብር አዘጋጀው ማንንም እንዳይወስድብኝ ቁርአን ውስጥ ደበኩት እና አመት ሙሉ ራስቼ፣ በቀደም አገኘሁት። በሁለት ነገር አዘንኩ። አንደኛው 1000 ብር የነበረው ክፍት ጫማ አሁን 1900 ብር ከ50 ሳንቲም መግባቱ። ለነገሩ ያን ጫማ አምና ገዝቼው ቢሆን ጥይስ ይባርቅ ጥየውሮጥ ስለነበር አለ መግዛት የጠቀመኝ

ለእኛ ሃይማኖታችን፣ ኢትዮጵያችን፣ የነብዩን አደራ መጠበቅ ግዴታችን ነው። ወሬ ስንሰማ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ከፋ ቢልመርኢ ከዚበን አን ዩሐዲተ ቢኩል ማሰሚያ፣ ለአንድ ሰው ከውሸት በኩል ይበቃዋል፣ የሰማውን ማስተጋባት ሳታጣራ ሳታበጥር መረጃው ከምንጩ ሳትውስጥ ሁሌም ከመዘገባችን በፊት ሰባት ዳብሊው ኤች የምንላቸዋል እሱም ማለት አለን።